አረ፣ ፍቅር ወይኔ! አንቺ ልጅ አንዴ እንዴ! እንዴት አባቷ ነው የምታምረው! ይፈጠንባት አንቺ የምርሽን ነው። እና በመሙድ ይገባላት ቀዝም ብለ በቅባት ሞድ ገባላት። በቃ ነይ አንቺ ታግዥኛለሽ። ነይ ውርች። ሀይ ሰላም በጣም ቆንጆ ይሄ ነሽ። ለምን አልሸኝሽ? ለአድናቆቷ አመሰግናለሁ። በእግሬ ለመሄድ ለመሄድ ግን ብቻዬን ብሄድ ይሻለኛል። እኔ ቆንጆ መኪናው እኮ ጋራዥ ቆሟል። ደግሞ ማን ናት እሷ? እሷ ከጎዳና ያነሳዋት ልጅ ናት። እረ እባክህ በጣም ደግ ልባለህ። በዚህ ዘመን እንደዚህ አነሳዋለ። ለወገን ደራሽ ወገን ነው ይባል የለ። በገዛ ፈሴ አስሜ መቀስቀሴ። ምን አልሽ? ረስት አጎቴ እናቴ እንዳለች ቤዛ አልቋል ብር ላክ። በቃ አንቺ ጂኔ ልክላታለሁ አይ አይ፣ አሁን ይዘሽ ነይ ብላኛለች። እሺ ስጨት፣ እንዴ ወይ ሰራችልኝ። ምን የምን ቸኮሌት ትዛለች? ቸኮሌት፣ አሁን ሁለት መቶ ብር ብቻ ነው ያለኝ። ከፈለግሽ ስንገባ በቆሎ ትበያለሽ። እኔ አሁን እንሂድ እንደውም እሾም ያልፍልኝ ልጅ ወደዛ። ባጂ ማርዬ፣ የኔ ፍቅር ነው ቢኒ። በጣም እኮ ነው ያስጠበከኝ። ይቅርታ የኔ ፍቅር፣ ታክሲ እኮ አጥቼ ነው። እሺ በቃ የኔ ፍቅር፣ የሥራ ስልክ ነው፣ አንድ ያናግሬ ልምጣ። ማማዬ፣ ለምን አልሻኛችሁም? ብድ ላይ ከምትቆሙ አይ

ይስተ እንዳለች የልጅ ወተት ቶሎ ይዛናል። የምን ልጅ ይኸውልሽ። ዝም በል ባለጌ። ሁለተኛ ጠገብ ይተደርስ እሺ። አንቺ ውሻ ሰራልሽ ትምህርት ቤት መጫወቻ ቦታ ላይ እኔ ነው አምስት መቶ ብር። እንዴት ነው የጠገብሽው እባክሽ? ለመዝናናት ደግሞ አምስት መቶ ብር ላውጣ? አሁን ፈቀኛ የጠበቀችው ትሄጃለሽ አትሄጅ? እሺ ሄዳለሁ። አንተ ጀጋራ በንሰራይ በይጂ። ምነው እኔ ፍቅር ብዙ አስጠበከኝ እኮ። ኦ አንቺ ነሽ ፍቅረኛው ስታምሪ! ውይ ከአንቺስ አልበልጥም። ወንድሜ በጣም ነው ያስከፋኸኝ። ምን አጥፍቼ ነው ደግሞ? እችን የመሰለች ቆንጆ ፀሐይ ላይ ታቆማለህ አደለ? በቃ እሺ በታክሲ እንሂድ በታክሲ ባልበል ስልክህን አምጣ ስልክ ደግሞ ምን ልታደርጊ ነው ያንጎ ልጠራው ነው አንቺ ልጅ እኔ ለሱ የሚሆን ገንዘብ የለኝም ከሰላሳ ፐርሰንት ባነሰ ዋጋ መሄድ እንችላለን አፕሊኬሽኑን አውርዳችሁ ይህንን ፕሮሞ ኮድ ስታስገቡ የመጀመሪያ ጉዞችሁ ላይ ሰላሳ ፐርሰንት ዲስካውንት ታገኛል እንደዛ ከሆነ ጥሩና እንሂዳ ልቀቀኝ ወደዛ ከዚህ ጋር ሁነሽ በድህነት ከምታኪ ቶሎ ብሽ በያንጎ አምልጭ አንቺ ልጅ ምቀኛ ቆሚ ብዬ ሻሽ ሁለ ሁ ወደ ያቺ የምትወዳት ልጅ ያደረችም እንዴ? እኮ በእናትሽ ደሞ እንዴት አባቷ ነው ያማረባት እኮ ወይድና እናግራታ። እኔማ ፈራታለሁ። በእናትሽ አንቺ አናግሪልኝ። ኧረ ጣጣ የለው በቃ እኮ የሞረጃ አምጣ። አንቺ ጆተኒ ሆንሽ ልጅ። አቤት የእኔ ቆንጆ እንዴት ነው የምታምሪው? አንቺ እራሱ እንዴት ነው የምታምሪው? አረባክሽ ንገሬት፣ ወይኒ ቢኒ፣ የእኔ ቆንጆ፣ ይሄ የምታየው ወንድሜ ወንድምሽ። ምን ይሄ ግን የመጨረሻ ነው። እኔ ከዚህ በላይ የለኝም። እንኪ አየሽ፣ ቀን ጀምሮ ወንድሜ። አንቺ ልጅ እኔ ገንዘብ የለኝም። አባ በዱቤ አንሰራ እረ፣ ዛሬም ብቻ ረባክ ኖመኒ፣ ነውፈኒ። አንቺ ማሬ ማሬ ያምሃል እንዴ? ወይኔ ቢኒያ፣ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ፣ ባካ። የእኔ ፍቅር ምንድን ነው ያልከው? የእኔ ፍቅር ነው ያልኩት። አንተ ደግሞ ማነው? አይ፣ እኔ ማንም አይደሉም። አንቺን ግን ትልቅ ቦታ ሰጥቼሽ ነበር። ድጋሜ ላይሽ አልፈልግም። እሺ፣ የእኔ ፍቅር ላስረዳ። ዝጊ። ድጋሜ ላይሽ አልፈልግም። እሺ፣ አጠገቤ እንዳትደርሽ። አረ እንዲህ

ማሬ አንቺ ማሪ ምንድን ነው? ቶሎ ተነሽ፣ ትምህርት ቤት ረፍዶብሻል። እናት ዛሬ ትምህርት ቤት መረፍር ግን ምን እንደማትሄጂማ ያለሁ አሁን ቶሎ ተነሽ። ዛሬ ብቻ ልቅር፣ ዋ ብዬሻለሁ። ያለበለዚያ ግን ለቃል ነው የምናገርልሽ። ያለበት ግን ዛሬ ብቻ በቀር ምን አይነት ሆነ? በማርያ እዚህ ላይ አልፈልግም። ስመጣ አለም ጾራ ፍቅረኛሽ ሌላ ሴት ሊያገኝ ሄዷል። ቶሎ ደውለሽ ናቤው። እኔ አሁን ተደብቄ ነው እያወራሽ አለው። ቶሎ ደውለሽ ናቤው። አንቺ ማሪ ቶሎ አትመጭም? ፍቅረኛ ደወለች። ሄሎ ይህኔ ፍቅር ሁሉም ሰው ምን ችግር አለ እንዴ? አሁን ኩማ በቃ እሺ፣ እመጣለሁ። አሁኑኑ እመጣለሁ። በቃ ዛሬ ትምህርት ቤት አትይጂ። እድብ እኮ አውቄ ነው ቃልም በዛውም ትቆጣኛለች። ችግር የለውም። እሺ እኔ ለቃል አልናገርም። ወንድሜ እኔ ብሄድ ይሻለኛል አሁን የሚሄድበት ቦታ አለ። ደግሞ ከቀረሽ ኬክ ገዛልሻለሁ። በአንድ ደጋ ሁለ ፍ እሺ በቃ ወንድሜ ካንተ አይበልጥብኝ። በቃ ሄድ የኔ ቆንጆ እናቴ ሞታ ወልጅ ምን፣ ዳቦ ግዢልኝ እና ምን አገባኝ? በጣም እኮ ስለራብኝ ነው። ደዛ ቅምጥል፣ ባትረጃት እንኳን ለምን ትጎጃታለሽ? ርቧት እኮ ነው የለመነችሽ። እና ማሳደግ ካልቻላችሁ አለመውለድ ነው። ቅምጥል፣ አንድ ነገር ልንገርሽ። የሰው ልጅ በእድሜ ልኩ ማስተዋል ከቻለ አንድ የሚማረው ትልቁ ነገር አለመፍረድ ነው። ድሮም ከደሃ ቤት ጥቅስ ከሀብታም ቤት ጥብስ አይጠፋም። ልቀቀኝ! አንቺ አቦ፣ አንተ ልቀቀኝ! አንተ ነህ ከዚህ የምታስደፍረኝ እኔ። ማርዬ፣ ሂድ ወንድሜ። ራበኝ ወንድሜ ምግብ አመጣለ ና፣ ወንድሜ አንተን ብላ። አንቺ እኔ እበልቻለሁ። ማሪ፣ አንቺ ቢሊ ማሪ። ምን ነው ወንድሜ? አይ ምንም ቶሎ ቶሎ ቢሺ፣ እኔ ስራ ስላለብኝ እጄ ሰርች ልምጣ። እሺ ወንድሜ ቶሎ ናለ። እማ ተመላሻለ። ይልከዚህ የምን ፍርፋሪ ነው? እሱንም ከፈለክ በገንዘብ ውፈድ። አባት በእናት ምግብ ጋብዘኝ። ይልከዚህ ወንድሜ ስለራብኝ እኮ ነው